ሆሳና ባሪያ ስለ በዓለ ሆሳዕና ዛሬ ሰፋፊ ጉዳዮችን ይዘን መጥተናል። ሆሳዕና ለወልደ ዳዊት በሉ፣ ለዳዊት ልጅ በሉ። በአማርኛ መድኃኒት መባል ይገባዋል በሉ ለማን ልጅ። በሆሳዕና ጊዜ ግን የሚገቡት በምስራቅ አይደለም፣ በምዕራብ በኩል ነው የሚገቡት። በምዕራብ በኩል ሲገቡም ቃጭል አይመታም፣ ድምፅ አይሰማም። ማዕጠንተ ወርቁን ይይዛሉ ነገር ግን መሶበ ወርቅን ይዘው ድምፅ ሳያሰሙ በምዕራቡ በኩል ቀጥታ። አሁን ብዙ ሰው አገልግሎቱን ጾሙን፣ ጸሎቱን ሰው እንዲያውቅለት ይፈልጋል አይደል? ግን ክርስትና ማለት ከመንፈስ ቅዱስ በስተቀር ማንም የማያውቀው ሕይወት ባለቤት መሆን ማለት ነው። ክርስቶስ ቁጭ ብሎ እኛ ማንን ጥለን የምንሄደው፣ ክርስቶስ እንኳን ቁጭ ካለ እኛ ማንን ጥለን የምንሄደው። ቁስልን ግለጠው እርሱ ክርስቶስ ጊዜ ሰጥቶን እኛ ግን ለክርስቶስ ጊዜ እናጣለን። ለሰጠው ለእግዚአብሔር የምስጋና ጊዜ ያጣል። እግዚአብሔር ሰጥቶ ይታሰበናል። ተመዘንክ ነው። ሚዛን አያችሁ። ስለዚህ የእስራኤል በደል ናቡከደነጾርን አጀግ ነው። ጠላትን የሚያጀግ ነው። የእኛ ስንፍና ነው። ቄደር ጥምቀትን ማለት ነው። ለሃይማኖታቸውን ለካዱ እና በሃይማኖታቸውን ከካዱ ሰዎች ጋር ግንኙነት ላደረጉ ሰዎች የተጻፈ መጽሐፍ ነው ብሎ ነው የተናገረው። መጽሐፍ ጥራት እና ራሱ ይገልጸዋል ለማን እንደሚገባ ለማን እንደተጻፈ። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት በዓለም ጥግሉ ይድረሳችሁ። ቤተሰቦቻችን ላይክ ሼር አድርጉ፣ መረጃችን ጀምሯል። እንኳን አደረሳችሁ። እንግዲህ የአብይ ጾም የመጨረሻው ሳምንት እንገኛለን። እሱም በዓለ ሆሳዕና ላይ የምንገኘው ሆሳዕና ማለት ምንድን ነው? ዘንባባ ለምን እንይዛለን? የሚሉትን ጉዳዮች የህፃናትንም ዝማሬ ጨምረን ሰፋፊ ነገሮችን ዛሬ ይዤ መጥቻለሁ። እንኳን አብሮ አደረሰን። እንግዲህ የምትሉኝ ያው ላይክ በማድረግ ሼር በማድረግ ነው። ሁለተኛውን ቻናልም ሰብስክራይብ ስታደርጉልኝ ነው። የአሮስ ሁለት ይባላል። እሱንም ተቀላቀሉ። ወደ መረጃችን አመለ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስታለም ቅድስት ስላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ ቤተሰቦች ሰላም፣ እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ሀገር ውስጥ ከሀገር ውጭ ያላችሁ በስደቱ ዓለም ያላችሁ እህቶች ወንድሞቼ፣ እናቶችና አባቶቼ፣ ህጻናት ሁላችሁንም እንኳን አደረሳችሁ። አሁን አድን በተለይም በአራቱ ወንጌላት ላይ የተጠቀሰው ጌታችንና አምላካችን መድኃኒታችን የሱስ ክርስቶስ ከቢታኒያ ወደ ቤተፋጌ በደረሰ ጊዜ ሁለቱን ደቀ መዛሙርት እንደላከ ፈተውም አህያና ውርንጫ አይቱን እንዲያመጡለት እንደጠየቀ፣ ኋላም በተናቀችቷ በአህያዋና በውርንጫ አይቱ ተቀምጦ ወደ ኢየሩሳሌም ከተማ እንደገባ ህፃናቱ ሆሳሃና ባርያም በዛ በኩል ያሉ አጠቃላይ በኢየሩሳሌም የነበሩትም ሆሳሃና ባርያም ሲሉ ወታደሮቹ ለምን እንዴት አስብላለ ሐዋርያቱንም ህፃናቱንም ዝም አሰኝ ባሉት ጊዜ እነዚህ እንኳን ዝም ቢሉ ድንጋዮች አፋቸውን ከፍተው ያመሰግኑኛል ብሎ ክርስቶስ የተወደሰበት ክርስቶስ እጅግ ደስ ያለበት በደስታም የተመለከት ነው፣ በበዓለ ሆሳና ነው። ከዘጠኛዋ ቤት በዓላትም አንዱ የሆነ በዓለ ሆሳና ላይ እንገኛለን። ይህን ቀን የምትናፍቁ በተለያዩ ቦታ ላይ ያላችሁ ሁላችሁንም በስደቱ ዓለም በንግዱ ዓለም በሆስፒታል አልጋተኝታችሁ ያላችሁም ሚን የምታደምጡ ሁላችሁንም እንኳን አደረሳችሁ ለማለት ወዳለሁ። ለመሆኑ ሆሳና ሲነሳ ህፃናቱን እናስታውሳለን። ሆሳና ምንድን ነው? አከታትዬ የርሰ ሊቃውንት አባ ገብረ ኪዳንን የህፃናቱን ስለ ሆሳና የተነገረውን የመምህራኖችን አጠቃላይ ቪዲዮ የማስደምጣችው ይሆናል። ሆሳና ባርያም ስምንተኛው ሳምንት ሆሳዕና ነው። መዝሙረኛው ቅዱስ ዳዊት አስቀድሞ እንደተነበየው የኢየሩሳሌም ሕዝብ ሁሉ ወደ ከተማይት ወጥቶ አቤቱ ዋካኸውን አድን አቤቱ ዋካኸውን አቅና እያለ በእግዚአብሔር ስም የሚመጣ ብሩክ ነው ይላል። ሌሎቹ ቀናት የተለየ ነው። የሆሳዕና ቅዳሴ ሲገባ ለምሳሌ በፊት የሚደረገው ከቤተልሔም ቀጥታ መሶበ ወርቅን እንደያዙ ማይጠን ተወርቁን ይዘው ቃጭል ይዘው ጥላ ይዘው ቀጥታ በምስራቅ በኩል ነው የሚገቡት። ሲገቡም አሌሎ ያመበው ብእሲ እየተባለ እንደየቀናቱ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ሲሆን ይለያያል። እሑድም ሲሆን እንደዚያው ያ እየተባለ ይገባል። በሆሳዕና ጊዜ ግን የሚገቡት በምስራቅ አይደለም፣ በምዕራብ በኩል ነው የሚገቡት። በምዕራብ በኩል ሲገቡም ቃጭል አይመታም፣ ድምፅ አይሰማም። ማይጠንተ ወርቁን ይይዛሉ። ነገር ግን መሶበ ወርቁን ይዘው ድምፅ ሳያሰሙ በምዕራቡ በኩል ቀጥታ ይገባሉ። ህብስቱን የያዙት ከቤተልሔም መተው በምዕራብ በኩል በቤተ መቅደሱ ምዕራብ በር ፊት ለፊት ይቆማሉ፣ ዲያቆናቱ ማለት ነው። የቤተ መቅደሱ በር ሁሉም ይዘጋል። የቤተ መቅደሱ በር ሁሉም ይዘጋል። ካህኑ ከውስጥ በኩል ሰራዩ ቄስ ማለት ነው በተዘጋው በር ጀርባ ፊልቱን ወደ ምዕራብ አዙሮ ይቆማል። ዲያቆናቱ ደግሞ ፊታቸውን ወደ ቤተ መቅደሱ አዙረው ይቆማሉ። እና ዲያቆኑ በልዑል ቃል በዜማ በጡም ዜማ በእዝል ዜማ አርህው ሆሃተ መኳንንት ብሎ ሶስት ጊዜ ያዜማ ዜማ ትርጉሙ ምንድን ነው? አርህው ሆሃተ መኳንንት ማለት መኳንንት ደጆቻችሁን ክፈቱ ማለት ነው። ባለስልጣናትን፣ ባለጸጎችን እነዚህን የሚያሳይ ነው። በተለያየ ስልጣን በመንፈሳዊም ያሉ ሰዎችን የሚያሳይ ነው። እና ካህኑ ውስጥ ይሆንና ዲያቆኖ አረዋተ መኳንንት የሚለውን ሶስት ጊዜ ካዜመ በኋላ ካህኑ ከውስጥ ሆኖ መኑ ውእቱ ዝንቱ ንጉሰ ስብሃት ብሎ ይጠይቃል። መኑ ውእቱ ዝንቱ ንጉሰ ስብሃት ማለት ይህ የክብረ ባለቤት ጌታ ማን ነው? በሩን ክፈቱ የምትለው በሩን ከፍትለት ዘንድ ይገባ ዘንድ እሱ ማነው? ነው ስለማን ነው የምትለኝ? ስለማን ነው ክፈት ለዳዊት ልጅ በሉ በአማርኛ መድኃኒት መባል ይገባዋል። በሉ ለማን ልጅ? ለምንድን ነው ለዳዊት ልጅ መድኃኒት መባል ይገባዋል የምንለው? ክርስቶስ የሰው ልደት ስለተወለደ እሱ አያድንም እንዳይሉት፣ እንደ ነቢያት እንደ ሐዋርያት ነው እንደ ማንኛውም ጻድቅ ነው እንዳይሉት፣ ለዳዊት ልጅ መድኃኒት መባል ይገባዋል። እርሱ መድኃኒት ነው፣ አዳኝ ተብሎ መመስገን ይገባዋል። ያድናል። አሁን አንድ አንድ ሰው አለ። በጣም ምን ይላሉ መሰላችሁ አንዳንድ ወንድሞቻችን በሌላ እምነት የሚኖሩ ወንድሞቻችን እኔ ከክርስቲያኖች መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እኔ እኔ አምላክ ነኝ የሚል ቃል የሚያሳየኝ ካለ እኔ ዛሬ ክርስቲያን ሆናለሁ የሚል ቃል የሚናገሩ ወንድሞቻችን አሉ ምስጢሩ ግን ምን አለ ሆሳይና እስኪ መድሃኒት በሉ መድሃኒት የሚባል ማን ብቻ ነው እግዚአብሔር በሉ እንጂ መድሃኒት የሚባል ማን ብቻ ነው እግዚአብሔር ነው እሱ መድኃኒት ተብሎ ሲመሰገን ምስጋናውን የተቀበለው ለምን ይመስላችኋል? መድኃኒት ነኝ አዎ፣ መድኃኒት ነኝ ማለት ነው ፈጣሪ ነኝ ማለቱ ነው። ከዚህ አስተመልከቱ። ሆሳዕና ለዳዊት ልጅ ተብሎ የተጨመረለ ከሰው ስለተወለደ መድኃኒት ያላደለ እንዳይመስልህ አምላክ ያላደለ እንዳይመስልህ ተራ እንዳይመስልህ ነቢይ እንዳይመስልህ ጻድቅ እንዳይመስልህ እርሱ የሚያድን አምላክ ነው፣ ድነትን የሚሰጥ አምላክ ነው ለማለት ሆሳዕና ለወልደ ዳዊት ብሩክ ዘይመጽ በስመ እግዚአብሔር ብዙ ትምህርት ነበረው። ብሩክ ዘይም በእግዚአብሔር ስም የሚመጣ የተባረከ ነው አለ። እግዚአብሔር አባቱ መስክሮለት እህ እራሱ እግዚአብሔር ነኝ ብሎ የሚመጣ እራሱ እግዚአብሔር ነኝ። እኔ ህይወት ነኝ አለ። ህይወት እኮ እግዚአብሔር ነው። ህይወት እግዚአብሔር ነው። እኔ ህይወት ነኝ፣ መድኃኒት ነኝ። ህዝቡን ከኃጢአታቸው ስለሚያድናቸው ኢየሱስ ተብሏል። ኢየሱስ ማለት መድኃኒት ነው። ክርስቶስ ማለት ንጉሥ ነው። ዛሬ እየተዘመረለት የገባ ንጉስ ስለሆነ ነው ይላል ቅዱስ ዮሐንስ አፈወርቅ። ንጉስነቱን ዛሬ አስመሰከረ፣ አዳኝነቱን ፈውሶ አስመሰከረ፣ ትንሣኤነቱን ሙት አስነስቶ እሱም ተነስቶ መሰከረ። ስለዚህ እግዚአብሔር አብ መስክሮለት ራሱም ደግሞ እግዚአብሔር ነኝ ብሎ የሚመጣ መርገመ ስጋ መርገመ ነፍስን የሚያርቅ በረከተ ስጋ በረከተ ነፍስን የሚያድል ክቡር ምስጉን የባህር አምላክ ነው ክርስቶስ። እሳይና ባሪያ በመላይክትም ይመሰገን ይገባዋል። የመላይክት ጌታ ነውና፣ የመላይክት ጌታ ዮሐንስ ወንጌል ምዕራፍ 1 ቁጥር 53 ላይ አማን አማን ብለከሙ እሚ ዘሰ ዘአብ እንዝ ትሪአዩ እንዘ ይትርሃል ሰማያት ወመላእክት እግዚአብሔር ያርቡ ይወርዱ ሀበጓ ለመህያው እነጥላቸዋለሁ። ከዚህ የሚበልጥ ነገር አሳያችኋለሁ። መላይት ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ። የሰው ልጅ የሚለው ክርስቶስን ራሱን ነው። ወደ ሰው አሁን ብዙ ሰው አገልግሎቱን ጾሙን ጸሎትን ሰው እንዲያውቅለት ይፈልጋል አደለ? ግን ክርስትና ማለት ከመንፈስ ቅዱስ በስተቀር ማንም የማያውቀው ሕይወት ባለቤት መሆን ማለት ነው። ጥሩ ክርስቲያን እንደዛ ነው። እንጦንስ፣ መቃር ሲሏችኋል በሕይወት እያሉ እኮ ገድላቸውን ያወቀው ማንም አልነበረም ሲሞቱ ነው የተገለጠው ማለት ነው። አባ ተክላልፋ የዲማው ጻድቅ ሲሞቱ ነው ቅድስናቸው የተገለጠው እና መሞታቸውን እንኳን የተናገረች በትራቸው ናት፣ ይላገር ናት ተመርኩዘውት ይጸልዩት የነበረ በጸሎት ጊዜ መረኮዙት የነበረ በትራቸው አይረፋም። አባታቸው ተክላልፋ አልፋ ሞቷል ብላ የተናገረች በትራቸው ናት። እሳቸው ዋሻ ውስጥ በሱባኤ ላይ እንዳሉ ነው ያረፉት ማለት ነው። እና ቅድስናቸው የሚገለጠው ከሞቱ በኋላ። እኛም ሰውረን ምን ይዘው ተጋድሎ ሊኖረን ይገባል ማለት እንደ ሁሉን ነገር በቲክቶክ ሁሉን ነገር በፌስቡክ ሁሉን ነገር በአደባባይ ረ ነው። ክርስትና እንደዛ አይፈቅድም፣ ባህሪውም እንደዛ አይደለም። የክርስትና የሚደበቅ ስራ ሊኖረን ይገባል። አሁን ምጽዋታችንም በሰው ፊት ሆኗል። እውነት ለመናገር ካሜራ ይዞ የሚመጸው ጉቱ ሰዎች ናቸው። ሆን እየበዙለች ሙቅረጹልን አዋጅ ንገሩልን የሚሉ መጽዋተኞች፣ መጽዋቾች በጣም ዙና የተራበውን ሰው ሁሉ ማብላት ማጥገብ የሚፈልጉት ግን ካሜራ ፊት ሆኖ ማድረግ፣ ክርስትና እንደዛ አይደለም። እንዲህ ሰውረን የምንሰራው ስራ መኖር አለበት። ለዚህ ነው ዘንባባ በዚህ የተመሰለው ማለት ነው። በክርስቲያን የተመሰለው ለዚህ ነው። ስትገልጡት ሌላ ነው። ክርስቲያንም ሲገለጥ ሌላ ነው። ሆነለ ስታዩት ተራ ሰው ይሆናል፣ አልባሌ ይሆናል። ግን ጠጋ ስትሉት በልብሱ ልቡ ይፈውሳል። ስታዩት ክፉ ሰው ይመስላል። ግን ስትቀርቡት ደግሞ የተራበ ያለ አሁን ኢየሱስ ክርስቶስን አይሁድ በብዙ ነገር ከሰውት ነበር አይደል ግን ኢየሱስ ክርስቶስ ተከሶ በቀረበበት ሰዓት የበለጠ ደግነቱ የበለጠ ርኅሩህነቱ አዛኝነቱ ታወቀ ማለት ነው ምክንያቱም የከሰሱት ኃጢአተኛ ነው ብለው ነው አይደል የሰቀሉት እኮ ያስፈረሩበት ኃጢአተኛ ነው ብለው ነው ግን ጻድቅነቱ የበለጠ ተከሶ በቀረበበትና ተሰቅሎ በሞተበት ጊዜ ጻድቅነቱ የበለጠ ተገለጠ ለምን ስጋውን ሲያበላ ደሙን ሲያጠጣ ርህሩህነቱ በዚያ ታወቀ። ለሰው ሲል ሲሞት ለሰው ፍቅር ብሎ ሲሞት በዚያ ታወቀ። ጻድቅነቱ ደግሞ ጸሐይ ስትጨልምለት ደረቀ ጨረቃ ደም ስትሆንለት፣ ከዋክብት ሲረግፉለት፣ የሰማይ ኃይላት ሁሉ ሲናወጡለት እና እንደውም ሙታን ሁሉ ከመቃብር ሲወጡ ስንመለከት ክርስቶስ ጻድቀ ባህሪነቱ ታወቀ ተረጋገጠ። እና ሰው እስኪሞት ድረስ ሰውሮ የሚያኖረው ግብ መኖር አለበት። ሰውራችሁ የምታኖሩት ገድል ሊኖራችሁ ይገባል። ይሄ ክልላችሁ በዘንባባ መመሰላችን ታዲያ ምንድነው ትርጉሙና እሱን ነው የሚያሳየው። ሆሳና ለወልደ ዳዊት ሆሳና በአርያም እያሉ ህጻናቱ ክርስቶስ ኢየሱስን አመስግነዋል። በጣም በሚያስደንቅ ሁኔታ ከዘጠኙ አቤት በዓላት አንዱ የሆነው በዓለ ሆሳና ከአብይ ጾም የመጨረሻው ስምንተኛው ሳምንት ነው። ከዚህ በኋላ ሰሙነ ህማማት የህማማት ሳምንትን እናስባለን። ክርስቶስ ወደ ኢየሩሳሌም በገባ ሰዓት የመጨረሻው ያቺ የደስታ ጊዜ ያቺ ክርስቶስን የተቀበሉባት ሰዓት ነበረችና በርካቶች ወጥተው ተቀብለዋል። በጡት ላይ ያሉ ህጻናትም ጭምር ክርስቶስ ኢየሱስን የዳዊት ልጅ ሆይ ማረን፣ ሆሳዕና ባርያም፣ ሆሳዕና ባርያም እያሉ ድምፃቸውን በኮልታፋ ነበቶቻቸው ጮክ አድርገው አቤቱ አሁን አቅና፣ አቤቱ አሁን አድን እያሉ አሰምተዋል። የሮማ ወታደሮች ደቀ መዛሙርትን ህፃናቱን ዝም አሰኝ ብለው ክርስቶስ ላይ ቢነሱበትም ክርስቶስ ግን እኒህ እንኳን ዝም ቢሉ ድንጋዮችን ማፋቸውን ከፍተው ያመሰግኑኛል ብለዋል። የዘንባባ ዛፍ ስንጣፍ የያዙ የያዙትን ልብስ የያዙ ለክርስቶስ እየረገጠ እንዲገባ ለክርስቶስ ዘርግተው ለክርስቶስ አንጥፈው ተቀብለውታል። እኛም ያንን ዋቢ በማድረግ አንድም ዘንባባ በግንባሮቻችን በማሰር ሆሳዕና በአርያም እያልን ክርስቶስን እናመሰግናለን። የተወዳችሁ ቤተሰቦች በስደቱ ዓለም ያላችሁ ይህንን የምትናፍቁ በርካታ እንዳላችሁ እሙን ነው። ጻፉልን። ምናልባት የልጅነት ታሪክ በሰንበት ትምህርት ቤቱ ውስጥ ስታልፉ ያላችሁ አሊያ ሆሳዕና ሲመጣ አንዳች የምትወዱት ትጅታ ያላችሁ በሙሉ መጽሐፍ ትችላላችሁ። ደግሞ ርቃችሁ ያላችሁ የምትናፍቋት ሀገራችሁን የምትሳሱላት ቤተ ክርስቲያናችሁን የምትወዷቸው ቤተሰቦችን መሳለም የምትናፍቁ ካህናትን ደግሞ መቀደስ የምትፈልጉበትን ቤተ መቅደስ የከበረ ስጋ ወደሙን የሚጣፍጠው መዓዛውን ቢሸተት እንኳን የማይጠገበው የከበረ እጣኑን የምትናፍቁ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ፣ ሕጻናት፣ ወንዶች፣ ሴቶች፣ ሁላችሁም ለምትወዷት ቀን አምላከ እስራኤል ያደርሳችሁ ዘንድ ምኞቴ ነው። በዓለ ሆሳዕና ነው። ሁላችሁም እንኳን በድጋሚ እንኳን ደረሳችሁ። ታዲያ ላይክ አድርጉ ሼር አድርጉ ስላችሁ እንግዲህ ቤተሰባዊነታችሁን እያሳያችሁ ይኑ ከዚህ ሀሳብ ትንሽ ወጣ ወዳለ መረጃ ደግሞ እናምራ እስቲ። ቄደር ጥምቀት ይባላል በተለምዶ እና ምን ማለት ነው? ሊቀ ሊቃውንት ስምዐኮነ መላክ እንዲህ ላሉ የኔታ፣ ቄደር ምንድን ነው? የቄደር ጥምቀት የሚያስፈልጋቸውስ ለነማን ነው? ቃሉ እንዳለ ተወስዶ ነው እንጂ አረብኛ ነው። ከአረብ የተወሰደ ነው። ከአረብ የተወሰደ ይሄ ቃል ሲተረጉም እድፈች ወይም ሰች ይወሰዳል። ሲተረጉም ነው ሲተረጉም ማለት ነው እና ለማን ነው አገልግሎት የሚሰጠው ከተባለ ደግሞ ሃይማኖታቸውን ለካዱና ሃይማኖታቸውን ከካዱ ሰዎች ጋራ የስጋ ፈቃዳቸውን የፈጸሙ ሰዎች ሊጠመቁበት እንዲገባ ተጸልዮላቸው እንዲጠመቁበት የታዘዘ መጽሐፍ። ይህ መጽሐፍ ከምን ጋር ይገናኛል መሰለ በዚህ መጽሐፍ ቄደር ጥምቀት የሚጠመቁ ሰዎች ከምን ጋር ይገናኛሉ? የዮሐንስን ጥምቀት አይነት ማለት የንስሐ ጥምቀት የምንለው አለ። በዚህ አይነት ጥምቀት ውስጥ እንዲያልፉ የሚደረጉ ሰዎች ነው። በይንተ ካህደያን ነው የሚለው ወበይንተ ላርኮሱ ስጋሆ ምስለ። ለምን እንደተጻፈ ራሱ ይገልጻል። ለሃይማኖታቸውን ለካዱ እና በሃይማኖታቸውን ከካዱ ሰዎች ጋራ ግንኙነት ላደረጉ ሰዎች የተጻፈ መጽሐፍ ነው ብሎ የተናገረው መጽሐፉ በራሱና እራሱ ይገልጻል። ለማን እንደሚገባ፣ ለማን ከዚህ የተነሳ መጽሐፍ የሚታዘዝላቸው ሰዎች አሉ። እኔ በእኛ ቤተክርስቲያን ውስጥ ካሉ ቅሰጣዎች መካከል አንዱ ይ የመጽሐፈ ጨደር የምንለው የጨደር ጥምቀት አለኑ ብለው የሚያዘዙ ሰዎች አሉ። ግን የጨደር ጥምቀት በአዋጅ የምታደርገው አይደለም። የንስሐ ጥምቀት ላዘዝክላቸው ሰዎች ብቻ የምትሰጠው ጥምቀት ነው። እንዲሁ አልትራሳውንድ የሚታዘዝለት አለ። በላብራቶሪ ብቻ የምታልፈው በሽታ አለ። እንዲሁም ደግሞ ዝም ብለህ ሰምተህ አዳምጠ በማዳመጫ ወይም በሆነ ነገር መለኪያ በሙቀት መለኪያ ምታዘብ ምሳል ሆበሽታል ቤተክርስቲያን እንደዛ አድርጋ ነው እንትን ያለችው። ኃጢአታችንን ሁሉም ታስወግድበት መንገድ ራሱን የቻለ የሰራችው ስራ አለ ማለት ነው። ራሱን የቻለ የሰራችው ስራ አለ እና እሱን በደንብ ታሳቢ ተደርጎ ቢሰራ መልካም ነው ብያምናለው። አንዳንዶቹ ግን በዋጭ እንደ ጉዞ እንኳ ሲያዘጋጁ የጨ ደርስ እንቀት ያለበት ስራ ንመስዳቸው ብሎ ሶች ምሳሉ ልክ አይደለም መለመናቸው ለምንድን ነው ልክ ያልሆነው? ካልከኝ የቄደር ጥምቀት የሚታዘዝላቸው ሰዎች ስላሉ፣ የቄደር ጥምቀት የሚታዘዝላቸው አሉ። እንዲሁ ደግሞ ማይገባቸው የማያስፈልጋቸው የጥምቀት አይነቶች ምሳዎች ደግሞ ስላሉ ነው ማለት ነው። በዚህ መልኩ ነው መታየት ያለበት። ጊዜ ሁሉ ለመጣ ሁሉ እንደዚያ አናግዝም ለማለት ነው። ስለዚህ አሁን በብዛት ፀበል ቦታዎች ልዩ ጉዞ ተዘጋጅቶ ቅድምም ሲያነሷቸው እንደነበሩ በአዋጅ የቄደር ጥምቀት አለ ተብሎ ህዝቡ ባለበት ባውደ ምረት ተሰብስቦ የሚጠመቀው የቄደር ጥምቀት ስርዓቶች የስርዓት ቤተክርስቲያን አይደለም እያሉ። ልክ እንደዛ እያልኩ ነው የቄደር ጥምቀት የሚያስፈልጋቸውና የተፈቀደላቸው ሰዎች ብቻ ናቸው የቄደር ጥምቀት ልናጠምቃቸው ልና ልናዝላቸው የሚገባ እንጂ በአዋጅ ህዝቡ ሰብስበን ቄደር እ በዛ መልኩ ቢታይ ጥሩ ነው ላለው ከዛ ውጭ እነዚህ አሁን ከአረብ ሀገር ከተለያዩ ሀገራት መጥተው ደግሞ አሉ። መከረኛ ናቸው። ከሆነ ሰው ጋራ እንጀራ በልተሻል፣ ከሆነ ሰው ጋራ አብረሽ ተኝተሻል አብረሽ ተኝተሻል። ምን በእንትን ናት በሩካቤ ስጋ አይደለም። ለዚህም ነው አብረን ኖርሃል አንድ ቤት ውስጥ እና ኤደር ያስፈልጋል ብሎ የሚያስቡ ሰዎች አሉ። እንደዛ አይደለም ከማያምን ሰው ቤት ገብቶ የበላ ኤደር ያስፈልገዋል የሚል ትምህርት የለንም። እ ከማያምኑ ሰዎች ጋርም አብሮ የበላ ልክ እንደዛው ምናልባት በሀሳባቸው ተሳትፎ የክህደት ርክሰት ገጥሞት ከሆነ በጣዖት ቤታቸው ውስጥ ገብቶ የተሳተፈ ከሆነ ሐዋርያ ቅዱስ ጳውሎስ ምንድን ነው የሚለው? ለጣዖት የተሰዋ ነው ካሉ አቁም፣ አደለም ነው ለጣዖት የተሰዋው ነው የበላና ሌላ ሌላ ነገር ያደረገ ከሆነ ለዛ ነው ልናዝ የምንችለው የሚለውን ነው እንዲያዝ ነው በዋናነት እንጂ አረብ ሀገር ደርሶ መምጣት በራሱ ቀደር ነው የሚያስፈልገው እንዳልሆነ ከማያምኑ ሰዎች ቤት ገብቶ የሚሰራ ሰው ልክ እንደዛው የሚያስፈልገው መሆኑ እንግዲህ ከቄር ጥምቀት ጋር በተገናኘ ነው። እንግዲህ ሊቀሊቃውንት ስምአ ከሆነ መላክ በደንብ ተንተነው የነገሩን። ከክርስቶስ ለምንርቅ ሰዎች መምህር ጳውሎስ እንዲህ ይሉናል። ለሰጠው ለእግዚአብሔር የምስጋና ጊዜ ያጣል። እግዚአብሔር ሰጥቶ ይታዘበናል። ተመዘንክ ነው ሚዛን አያችሁ። ስለዚህ የእስራኤል በደል ናቡከደነጾርን አጀገነው። ጠላትን የሚያጀግነው የእኛ ስንፍና ነው። እኛ ስንሰንፍ ጣላት ይበረታል። ሰውየው እግዚአብሔርን የሚፈራ ነበር። ጣውት የሚያመልኩ ሰዎች በሚኖሩበት ከተማ ውስጥ በፈራያ እግዚአብሔር በጥሩ ምዕመንነት የሚኖር እግዚአብሔርን የሚፈራ ብቸኛው ሰው እሱ ነበር ናት። የመንደሯ ሰው ዛፍ ያመልካል። በጣም ተበሳጨ። የእግዚአብሔርን ቸርነት የሚቀምስ ሰው ጠፋ። ቢሰብክ ቢናገር የሚሰማው ጠፋ። ሁል ጊዜ እየሄዱ በየሳምንቱ ዛፍ ቅቤ ሲቀቡ ይውላሉ። ይህንን ዛፍ ቆርጠዋለሁ ብሎ መጥረቢያውን ሲስሉ አለ። ከዛ በማግስቱ ተነሳና በሌሊት ማንም ሳያው መጥረቢያውን ይዞ ሲሄድ ዛፉ አካባቢ ጋር አንድ እንግዳ ሰው ጠበቀው። ያ እንግዳ ሰይጣን ነበር በሰው ተመስሎ። የት ትሄዳለህ? ይህን ዛፍ ልቆርጠው ነው የእግዚአብሔርን ክብር ያጎደለ ዛፍ ይነቀል አለ። ተው አትቁረጠው፣ ከቆረጥከው ላንተ መጥፎ ነው ይለው ጀመረ አይ፣ ቆርጠዋለሁ አለ። እንግዲያውስ አትቆርጥም ብሎ ሊታገለው ሲሞክር በስመ ስላሴ፣ እኔ ስላሴ ባሪያ እንኳን ለአንድ አለና፣ ሰውየው ገና የስላሴን ስም ሲጠራ ሰይጣኑ ፍንችር ብሎ መሬት ላይ ወደቀለት። መጥረቢያውን ቀምቶ ሊፈልጠው ሲል ቆይቆይቆይቆይ፣ አትፍለጠኛ አለው። ምን ፈለግክ አለው። ጠዋት ከእንቅልፍ ስትነሳ ሁለት የወርቅ ሳንቲም ትራስጌር ስራ አስቀምጥልሃለሁ አለ። ከዛም በኋላ እሱን ካጣህ በየቀኑ ታገኛለህ። ካጣህ ናና ቆረጠው፣ እኔንም ትፈልጠኛለህ አለው። ለዚህ አቅምህ ነው፣ ካጣሁት ግን ብሎ ከዛ ተመለሰ። መጥረቢያውን በትከሻው ይዞ እንዳለው በጠዋት ከእንቅልፉ ሲነሳ ሁለት የወርቅ ሳንቲም አገኘ። ከበረበት በጣም በቃ በዚህ አይነት የናጠጣ ብታምሮ መሆነው አለ። በየቀኑ ሲበላ ሲጠጣ ሲደሰቱ አለበት። መንዝሮ አላልቃለው የወርቅ ሳንቲም ነዋ። በማግስቱ ትራስጌውን ሲገልጥ የለም ሳንቲም። ሰይጣን እኳ እንደ ምሱን ያቀምሳል። ከዛ ውሻ አድርጎ ነው የሚያኖረው። ውሻ አርግ። ሰይጣን የሚያመልኩ ሰዎች አሉ፣ ሱፍና ከረባት ያላቸው ቪኤት ፕላቲኒየም ምናምን መኪና የሚነዱ። የሆነ ቀን ግን የሆነ የሚገብሩለት ነገር አለ። ፋንድያ እያበሉ ሲላቸው ሲበሉት አገኟቸው ይሆናል። በልብስ አሳምሮ ከብት አርጎ ነው የሚያኖረው። ሰይጣን ክፉ ነው። እንዳሳመረ የሚያኖር እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። በልጅነታችን ጀምሮ እንዳሳምረ የሚያኖረን ክርስቶስ ኢየሱስ ብቻ ነው፣ እግዚአብሔር ብቻ ነው። በጣም ደስ የሚያሰኝ መልእክት ነው። እውነት ለመናገር ጊዜ ሰጥቶን፣ ጊዜ ነፈግነው። ጊዜ ስጡኝ ብሎ የሚለምነን እግዚአብሔር ዛሬ እኛን መመለስ ይናፍቃል። እስኪ መጋቢ ሃይማኖት መምህር የተናገሩትን ላስደምጣቸው። ክርስቶስ እንኳን ቁጭ ካለ እኛ ማንን ጥለን የምን ሄደው። ቁስልን ግለጠው፣ ግለጠው አዎ፣ እንዳትረሱ ክርስቲያኖች፣ የካህኑ ምግባር ምንም ይሁን ሊቋረጥ የሚችለው በካህኑና በእግዚአብሔር መካከል ያለው ግንኙነት እንጂ በካህኑና በእግዚአብሔር መካከል ያለው ግንኙነት ነው እንጂ በእግዚአብሔር ጸጋና በቤተ ክርስቲያን በእግዚአብሔርና በምዕመናን መካከል ያለው ጸጋ ይቋረጥ። እደግመዋለሁ። የትኛውም የካህኑ የትኛውም የአገልጋዩ ድካም የሚቋረጠው በካህኑና በእግዚአብሔር መካከል ያለው እንጂ በእግዚአብሔር ጸጋና በቤተ ክርስቲያን መካከል ያለው ድካም ግንኙነት መቼም አይቋረጥ። እሳቱ ዘወትር ይነዳል ይላል የእግዚአብሔር ቃል፣ ዘወትር ይነዳል። እስመ ካህን ጽጠ ምግባር ከመማይቶ ዘሰውቱ። በምግባር ጉለት ያለው ካህን እንደሚነድ መብራት ነው ይላል፣ ብርሃን ይሰጣል፣ እሱ ግን ይቀልጣል። አልቅስለት ከቻል ለዚህ እኮ ነው ቅዱስ አትናቴዎስ በረከቱ ይደርብንና ምን ምን እንዳለው። ገበሬ በጭቃጁ ቢዘራ ቢሰራ ስንዴው አልበቅልም ይላል እንዴ? ንቁ ያለው ገበሬ እንኳ ይዘረው በጭቃጁ አይደል? በጭቃጁ ቢዘራው ስንዴው ግን ፈርሶ በስብሶ ፍሬ ያፈራል። በጭቃጁ ቢዘራ ያ ውጤት ነው የሚሆነው የእግዚአብሔር ጸጋ ግን በህይወታችን ያፈራል። ማንም በዚህ ምክንያት እንዳይሸሽ። ብዙዎች ሌላ አዳራሽ ገብተው ምን እንዳገኙ እንጃ። በጭቃ ቢዘራ ስንዴው አልበቅልም ይላል እንዴ የሚለው እኮ ለዚህ ነው ወገኖቼ። ክህነቱ እሳት ናት፣ ሰሙ ይጎዳል፣ መብራቱ ግን ይበራል። ለሌሎች ጸጋን ሲሰጥ ይኖራል፣ እሱ ግን ይጎዳል። በራሳችን ጉዳይ ላይ ነው ማተኮር ያለብን። የራሳችንን ቁስል ነው ማሳከም ያለብን። ለዚህ ነው ዮሐንስ አፈወርቅ ሊቁ በረከቱ ይደርብንና፣ እውነትን የሚያስተምር ከሆነ ካህኑ ስለ ቃላቱ እንጂ ስለ ሕይወቱ በጥንቃቄ አትከታተሉ። እናንተ በግናችሁ ስለ እረኛው አትከታተሉ ይላል። ሕይወቱ የሚያስተምር ለዚህ እኮ ነው ጌታችን ትታችኋቸው ሂዱ ሳይሆን ያለው ጌታችን ምን እንዳላት ታስታውሱ። የሚያደርጉት እንዳታደርጉ፣ ያዘዟችሁን አድርጉ እየተናገሩ አያደርጉትምና ህይወቱን አይደለም ቃሉን ያለው ሊቁ ዮሐንስ አፈወርቅ ለዚህ ነው እግዚአብሔር በካህኑ አማካኝነት ምንም ነገር ካልሰራ የእኛ ስርየት ታዲያ ከየት ይመጣ እና እግዚአብሔር ጸጋውን ያቋርጣል ብላችሁ ታስባላችሁ ለዚህ ነው በቤተ ክርስቲያን በካህኑ ፊት ሳትሰውር በዝርዝር እንደ ባልንጀራ ንገረው እግዚአብሔር ቸር ነው ይቀበ አንዳንዶች ተስፋ ቆርጠው ንስሐ መግባት ያቆማሉ። ወደ አባ ቢሾ የመጣው ያመነኮስ እንዳለው አባቴ ሆይ እስከ መቼ ድረስ ብዙ ጊዜ እየተሰነካከልኩ እኖራለሁ? አሁንስ ተስፋ ቆረጥኳለሁ። እስክትሞት ድረስ ይሄ ሊኖር ይችላል። ወገኖቼ፣ እስክንሞት ድረስ ልንበድል እንችላለን። እስክንሞት ድረስ ግን ደጋግም ንስሐ እንገባለን። ተስፋ ግን አያስቆርጠንም። እግዚአብሔር ተስፋ የሚያስቆርጥ አምላክ አይደለም፣ ወገኖቼ እግራቸው ቢቆሽሽ ሐዋርያትን አጠባ። ቅዱስ ጴጥሮ ስለ አስታውሱት አላውቀውም ብሎ ሲመለስ ለእግዚአብሔር ክብር የሚመጥን እንኳን ሕይወት ንሳ እንኳን እኮ የለም። ደጅ መጥቃ ኮ ነው ቀኖና መለማመጫ እኮ ነው። ወገኖች እስከ ሞት ድረስ ልንወልቅ ልንነሳ እንችላለን። እንኳንኛ ፀሐይና ጨረቃ እንኳን በፊቱ ንጹሐን አይደሉ የሚል አጻዱ ቆየ በደካማ ሕይወት ተመርተን ንጹ ሕይወት ላይ እንደርሳለን ደካማ ብትሆንም ንሳችሁን አትተዋ፣ ግለጧ፣ ተስፋ አትቁረጡ። ባ ሁሌ ብንሰነካከል፣ እንደውም አባቶች ምንድን ነው የሚሉት መነኮሳት፣ በቤት ውስጥ ሆነ ድል መንሳት ያቃተን ሰይጣን ከቤት ውጭ ሆነ፣ እንዴት ድል ትነሰዋለህ ይላሉ። በቤት ውስጥ ሆነን ያቃተን ወተን ልናሸንፈው ነው ስንወድቅ ስንነሳ ጻድቅ ሰባት ጊዜ ወድቃል ሰባት ጊዜ ይነሳል ነው የሚለው እግዚአብሔር ይጠብቀናል ቅዱስ ጴጥሮስን አላያችሁትም አላውቀውም ብሎ ሲመጣ ተቀበለው አሳ ሊያጠምድ ቢሄድ እንደገና ተቀበለው እንደውም ኃላፊነት ሰጠው ምን ያህል የተስፋ አምላክ እንደሆነ ተመልከቱት ከሞት ሲነሳም መጀመሪያ ለወንድሞቼ ንገሪያቸው ብሎ ፈለገው ለመጋቤ ሃይማኖት መምህር የሚመኑ ሚመኑ እግዚአብሔር አምላክ ቃሉ የትን ያሰማል። ውድና ክብራት ቤተሰቦች የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እመጣለሁኝ። እንግዲህ ያው በዘውትር እሁድ ምሽት አንድ ሰዓት ላይ የአሮስ ፖድካስት ነው የሚለቀቀው። ስለ ሰሙነ ህማማት በስፋት የሰራ ነው መረጃ አለ እዛ ላይ ገብታችሁ ዛሬ ምሽት አንድ ሰዓት ላይ እንድትከታተሉ እንጋብዛችኋለን። ሁላችሁም ይህንን መረጃ የምታደምጡ ዛሬ ምሽት አንድ ሰዓት ብዙ ነገሮችን እንደምታገኘው እርግጠኛ ነኝ። ስለዚህ እሱን ጠብቁ። አነሳት ላይ እንገናኝ። ተሰነባበትኩኝ። ክብሩስ ከነላብ ክብሩስ ከነለወል ክብሩስ ከነለ